ለማንኛውም በመርፌ ቢወጉም ተነፍስ ነው የሚመስለው። አንተ እኮ ነገር ይያሉ ብለህ ዋሸኝ። ከዚህ በኋላ የሚያስተማምንን ገንዘብ ነው። የምን ገንዘብ? አንድ ሚሊዮን ብር ታዘጋጅልኛለሽ። ጊዜ የለኝም። እኔም እኮ እንደ እህት ስላየሽ ነው ከወንድ ጋር ሳይሽ ስትቆጣው። እንደ እህት ማየትሽ ጥሩ ነው ግን ደግሞ እኔ እኮ እዛ ልጅ አይደለሁም። ምን ማድረግ እንዳለብኝና እንደሌለብኝ ያውቃለሁ። ደግሞ ስራዬንም በአግባቡ እየሰራሁ ነው። ስለዚህ ስራዬን ከጨረስኩ እንደፈለኩ መሆን እችላለሁ ነው የምትይው? ካሌብ ከዚህ ቤት ወጥቼ አየር ስቀበል ደስ ይላል። አይደለም ወር ጠብቄ በወር እረፍቴ እንደወጣ ነው የሚፈልገው። እኔ ደግሞ በወር እንሄድበት ዘመድ እንኳን የለኝም። ወጥቶ አየር መቀበልን ግን እንድከለከል አልፈልግም። አባዬ እስካሁን ህግ ስትከተይ ነበር፣ አሁን ግን ማስፈራራት ነው ያልሽው። ማስፈራራት እንዴ ካሌብ ደህና ነገር በገንዘብ መስሎኝ ቀጥረ የምታሰራኝ። አዎ እሱ የጠፋሽ መስለኝ። አባዬ እኔ ከዚህ በላልች ስብራቷን አልቅሳት አውጣ እሱንም ልከላከላትን የተነሳው ቆይ ለምንድነው ቤቴ ልቃችሁ አትወጡልኝ? እንዳንቺ አይነት አረመኔ እና እንደሱ አይነት ማሰብ የማይችል ሰው ማየት ሰልስቶኛል። አባዬ እኔ እኮ ቤቴ ነው። ቤትህ ነው? አረ ማን ሰቶ ቤቴ ነው ትላል ደግሞ? አረ ተረጋጋ አባዬ ተረጋጋ። ተረጋጋት በልኝ አሰማኝም እንዴ? እሺ ቆይ ምን ላድርግ? መጀመሪያ እቺ ሚስትህን ይዘልኝ ምጣ፣ ሚስትህን በዚህ አሥራ አምስት ቀን ውስጥ ያልኩሽ ምብር ካለመጣሽ እንደ ምትሞች ወቂ። በዚህ ሁኔታ በእኔ ምክንያት እራሱ መሄድሽ ልካረ ካሌብ፣ በአንተ ምክንያት ሳይሆን መሄድ ስላለብኝ ነው የምሄደው። ካሌብን ከያዝነው አባት ለልጁ ብሎ ይከፍላል። ወይም ደግሞ ትሁትን ማናት? ደግሞ እሷ የቤቱ ሰራተኛ ናት። ጂልነሽ፣ ለምን የፈለግከውን በል። እኔ ግን ጥሩ ሀሳብ ነው ነገር። ልጅ ወስነሽ ነው ግን? እንዴ በድንገት ምትይ። ወስኛለሁ። አባይ፣ አላስገድድሽም ግን ቢያንስ ተዘጋጅተሽ ሄጂ። የምትፈልጊውን ገንዘብ ግን አስገባልሻለሁ። ትሁት ከዚህ በፊትም በተደጋጋሚ ወደ ቤተሰቦቿ መሄድ ብትፈልግም ግን ደግሞ እዚያ ቤት ያለው የካሌብ አባት ላይ ሊከሰት የነበረው አደጋ ስላሳሰባት ነው። እዛ ጋር በተደጋጋሚ ቤተሰቦቿ ጋር መሄድ እየፈለገች እየቀረችው ማለት ነው። የካሌብን አባት በብዙ መንገድ መጉዳት ትፈልጋለች፣ እሱን ማሰቃየት ትፈልጋለች። ግን ደግሞ ያ ቅዶቿ እንዳይሳኩላት የሆነው የትሁት እዛ ቤት መኖር ነው። እና እሷም ለዛ ምክንያት ነው በተደጋጋሚ መሄድ እየፈለገች እየቀረችው ማለት ነው። አሁን ደግሞ እሷም እንዳለችው አሁን ላይ ምንም የሚያሳስብ ነገር የለም ወደ ቤተሰቦች መሄድ የመሄድ እፈልጋለሁ እያለች ነው ለካሌብ አባት ማለት ነው። በእርግጥ እሷ መሄድ የምትፈልገው ቤተሰቦቿ ቢናፍቋትም አሁን ላይ ለመሄድ እንዲህ በአጭሩ የወሰነችው ካሌብ በተናገራትና ካሌብ ባስቀየማት ነገር ነው። ካሌብ ከዚህ በፊትም እሷን ሲላት እንደነበረው ብር ከፍለ ነው የምናሰራት፣ ምንም እሷን መለማመጥ አያስፈልግም ብሎ ነበር። እንደውም ከዚህ በፊት እሷ በተደጋጋሚ ሄዳለሁ ስትል ራሱ እንደዛ ከሆነ በቃ ትሂድ፣ ሌላ ሰራተኛ እናመጣለን ብሎ ለአባቱ ራሱ ሲነግረው ነበር። የካሌብ አባት ደግሞ እዚህ ጋር ትሁት ብዙ ነገር አድርጋለታለች፣ እሱን ከአደጋ ጠብቃለች እናም ደሞ ሞቲና ብዙ ህይወቱን የሚያጠፋ አደጋዎችን ልታደርግ ብትሞክርም ትሁት ደግሞ ከዛ ነገር እሱን ጠብቃለችና የካሌብ አባት ደግሞ ትሁትን እዚህ ጋር እንደ ቀላሉ እንደ ቤት ሰራተኛ ሊመለከታት አይፈልግም። እንደ ልጁ ነው የሚመለከታት። ለዛም ነው አንቺ በቀላሉ አቴጅም፣ እኔ ትልቅ ነገር አድርጌልሽ የሆነ ነገር አድርጌልሽ ነው ምትጂ እንጂ እንዲህ እንደ ማንኛውም ሰራተኛ ቀጥ ብለሽ ወጥተሽ ከዚህ ቤት አቴጅም እያላት ነበር። አሁን በስተ መጨረሻ እንደውም እሷ ልትሄድ ስትፈልግ ቅር ያለውም በዚህ ምክንያት ነው። ስድስት ዓመት ሙሉ ከቤተሰቦችሽ ወጥተሽ እንዴት ነው ባዶ እጅሽን ወደ ሰዎችሽ የምትመልሽው? ለምን ተረጋግተሽ የሚያስፈልግሽን ነገር አዘጋጅተሽ አቴጅም እያለት ሆኖና ትሁት ደግሞ በጣም ተከፍታለች። ካሌብ በተናገረው ነገር በጣም አስቀይሟታል። ካሌብ ባለፈው እሷ ወጥታ ውጭ ላይ የሆነ መናፈሻ ቦታ ከሌላ ወንድ ጋር ሲያያት ነው እዛ ጋር እንዴት የቤቱን ስራ ትታ ወጥታ ከወንድ ጋር ውጭ ላይ ታውደለድላለች በሚለው ነገር እሷ ወደ ቤት ስትመጣት ተናግሯት ነበርና ይሄ ነገር ደግሞ ትሁትን አስቀይሟታል። እሷ ያው በዚህ በስድስት ዓመት ሙሉ አንድ ቀን ራሱ የእረፍት ጊዜ ስጡኝ ብላ አታውቅም። ስራዋን ታትራ ነበር የምትሰራውና ካሌብ ደግሞ ይሄ ነገር አይታ እሱ ነገሮችን እንደመሰለው ወይ ደግሞ የሆነ ነገር ሲናገር ሳያገናዘብ፣ እኔ የምናገረው ነገር ሰውን ያስቀይማል ወይስ አያስቀይምም ብሎ ሳያስብበት ነው የሚናገረውና ትሁትንም ይሄንን ነገር ብሏት ነው ዛሬ ተቀይማ ወደ ቤተሰቦች የሚሄድ እፈልጋለሁ። እሱ እንዲንቀኝ አልፈልግም። እኔ ስራ ብዬ ነው እንጂ እዚህ ቤት የመጣሁት ማንም ሰው እንዲንቀኝ አልፈልግም ብላ ነው እዛ ጋር እዚህ ቤት የቤት ሰራተኛ በሆን ራሱ ካሌብ እዚህ ጋር ባያከብረኝ ራሱ ቤተሰቦች ደግሞ ያከብሩኛል። እነሱ እንደ ልጃቸው ነው የሚያዩኝ። በተለይ ደግሞ አባቴ በተደጋጋሚ ደውሎ ነይ እያለኝ ነው እሱ አይኔ ማየት ይፈልጋል። ስለዚህ ወደ ቤተሰቦች እሄዳለሁ ብላ ተነስታለች ማለት ነው። የካሌብ አባት በእርግጥ እዚህ ጋር እሷን መጫን አልፈልግም። ለምን ከተባለ ስድስት አመት ሙሉ ቤተሰቦቿን አለየችም። እዚህ ጋር ደግሞ እሱ አትሄጂም፣ አርፈሽ ቁጭ በይ ብሎ እዛ ጋር ስሜቷን ተጭኖ ማስቀረት አልፈለግም እና በቃ የሚያስፈልግሽን ነገር ገንዘብ በአካውንትሽ አስገባልሻለሁ ብሏታል ማለት ነው። በእርግጥ ትሁትም የተከፋችው ካሌብ በተናገራት ነገር ብቻ ሳይሆን እሷ ያው መጀመሪያ ላይ ካሌብን አፍቅራው ነበር፣ ግን ደግሞ አፍቅሬሃለሁ ብላ ፍቅሯን አልገለጸችለትም ያ ያንን ነገር ደግሞ ኤደን ጠርጥራ ነበር። ካሌብን ያፈቀርሽው ይመስለኛል እናም ደግሞ ፍቅርሽን ንገሪው ብላ ነግራት ነበርና ትሁት እዛ ጋር በዛ መሀል ያንን ነገር ሳትናገር ነበር። ካሌብ ደግሞ በዚህ መሀል የኤደንና የዳኒ መጣላት ያንን ነገር ሰበብ አድርጎ እዛ ጋ ኤደንን ውበቷን ሲያሞጋግስ የነበረው ማለት ነው። እናም ደግሞ ሲል የነበረው ከሁሉም ነገር በላይ ደግሞ ትሁትን ልቧን የጎዳት ወይ ደግሞ ልቧን የሰበራት ነገር እዛ ጋ ኤደን የተማረች ሰውነች የሚለው ነገር ትንሽ ስሜቷን ነቅቷል ማለት ነው። እሱ እቺን ቃል በተናገራት ቅጽበት ነበር እዛው ጋር ትሁት ፊቷ ሲቀያየ ቀየር የነበረው ማለት ነው። እናም ደግሞ እሷ በጣም ቆንጆ ልጅ ነች፣ በጣም የተማረች ነች፣ እሷ ፍቅርን መስጠት ታቀበታለች ብሎ እዛ ጋር ትሁትን ዝቅ እያደረገ ወይ ደግሞ እሷን የሚረብሻትን ቃል እየተናገረ የነበረው ማለት ነው እሷ ደግሞ እሷ የምታፈቅረው ሰው በዚህ ልክ ደግሞ ሌላ ሴትን ሲያሞጋግዝ እኔን ያየኛል ወይ ደግሞ በምላሹ ያፈቅረኛል ብላ ስላልጠበቀች ነበር። ያኔም ተከፍታ ወደ ውጭ ወጥቼ ንፋስ ልቀበል ብላ አስፈቅዳ ወደ ውጭ የወጣችሁ ማለት ነው። የካሌብን አባት ይሄ ነገር ደግሞ ካሌብን ረብሾታል። እዛ ጋ ኪችን ውስጥ ይሄንን ቃል ተናግሯት እናም ደግሞ እሷ የሆነ መናፈሻ ከሰው ጋር ስትቀመጥ ሲያያት በዚህ ነገር ራሱ እንዴት ስራ ትታ ትወጣለች የሚለው ነገር ረብሾት ነበር። አሁን ራሱ እሱ እየተጸጸተ አይደለም። እዛ ጋር ትሁትን በተናገራት ነገር ትሁትን ባስከፋት ነገር እዛ ጋ እየተናገራት አይደለም። እሱ አሁንም እያሰ ያለው በገንዘቡ ኮ ነው የምናሰራሽ፣ ማስፈራረት የለብሽም እያላት ነው። እሷ ያው ወደ ቤተሰቦች እሄዳለሁ ብላ አባቱን ወይ ደግሞ አባዬን ስታናግረው ከፈለግሽ መሄድ ትችያለች እዚህ ጋር እኛም ማስፈራረት አይጠብቅብሽም እኛ ኮ በገንዘባችን ነው የምናሰራሽ እንደማለት አይነት ቃል ሲናገራት ነበር ማለት ነው። ይሄ ነገር ደግሞ መልሶ ትሁትን ልቧን ጎርቷት፣ አሁን ላይ ወደ ቤተሰቦች መሄድ አለብኝ ይሄ ነገር መሆን አለበት ብላ እዛ ጋር ቆርጣ እንድትወስን አድርጓታል ማለት ነው። አባዬ ደግሞ በዚህ ነገር በካሌብ በጣም ተከፍቷል። እናም አዝኖበታል አሁን ላይ እየታቆጠ ጣ ነው። በፊት ላይ እሱ እያለ የነበረው መጀመሪያ ዳኒንና ቲናን ነበር ከቤቴ ውጡልኝ ስላቸው የነበረው። ዛሬ ደግሞ ካሌብ ራሱ ከቤቴ ይወጣለኝ ሚስትህን ይዘ ከቤቴ ይወጣለኝ እያሉ ነው። በሁለቱ ምክንያት ቤቱ እንዳስጠላው ራሱ እየነገራቸው ነው። በፊት ላይ ዳኒም አለበት። አሁን ደግሞ ዳኒ ባለፈው በቃ ባደረገው ነገር፣ በተለይ ደግሞ የካሌብ አባት ያኔ ከቲና ጋር ሲያደርጉ የነበረውን ነገር ሁሉ እንደሚያስታውስ ያንን ነገር ሁሉ እያወቀ ሳይናገራቸው ዝም ማለቱና ዛሬ ደግሞ ቲና የካሌብን አባት የሆነ ነገር ተናግራባና ደድቹና የካሌብ አባት ደግሞ ያኔ እኔ ፊት ለፊት ሆነሽ ከዳኒ ጋር ስትዳሪ የነበረውን ነገር ነው የማላስታውሰው ብሎ ከዚህ በፊት እነሱ የሚያደርጉትን ነገር እንዳለ እንደ እንደሚያስታውስ ሲነግረው ዳኒ ደግሞ እዚህ ጋር በፊትም ተጸጽቷልና አሁን ደግሞ የካሌብ አባት ያን ነገር እንደሚያውቅ ሲነግረው እንዴት አድርጌ እዚህ ቤት እቆያለሁ ያንን ሁሉ በደል አድርሽበት እንዴት ያባየን አይን አያለሁ በሚለው ከቤት ሊወጣ ነበር፣ ግን ደሞ የካሌብ አባት ዳኒ ከዚህ ቤት ከወጣ ሌላ መሄጃ የለውም በሚለው ነው። ዳኒም ያው ሌላ ቦታ መሄጃ የለኝም፣ ስለዚህ ወደ ቤተሰቦቼ እመለሳለሁ ያለውን ነገር አመቻችቼ ከቤት እወጣለሁ ብሎ እንደ አዲስ ለመጀመር ወደ ቤተሰቦቹ እንደሚመለስ ሲነግረው ነው እዛጋ ስላሳዘነውና ና እዚሁን በቃ አንድ የምታግዘኝ ነገር አለ ዚህ አትሄድ ብሎ ዳኒን እዛ ጋር ያስቀረው ማለት ነው አሁን ላይ ካሌብ ና ቲና ነው ከቤቴ ውጡልኝ እያላቸው ያለው ካሌብ ደግሞ እዚህ መልሶ አሁን እያለ ያለው ዳኒ ለምንድነ ከቤቴ የማትወጡልኝ እያላቸው ነው ያው በእርግጥ ቤቱ የሱ ሳይሆን የአባቱ ነው አባቱ ደግሞ ዳኒን አቶጣም እዚህ ቆይ የሆነ መታግዘኝ ነገር አለ ብሎታል ዳኒ ደግሞ በዛ ምክንያት መውጣት እንደማይፈልግና ይሄንን ነገር ሂድና ለአባዬ ነገረው ወይ ደግሞ አባዬ ፍለፊት ከቤቴ ውጣልኝ በልና ያኔ አባዬ ምን እንደሚልህ አይና እኔም ከቤቱ እወጣልሃለሁ ብሎታል ማለት ነው ካሌብ ደግሞ ያ ነገር እንደማይሆን ያውቃል። እዛ አባዬ አጠገባቸው ተቀምጦ ዳኒን ደግሞ ከቤቴ ውጣልኝ ቢለው የሚፈጠረውን ነገር ስለሚያውቅ ይሄንን ነገር ማድረግ አይፈልግም ማለት ነው። የካሌብ አባትም አሁን ላይ ዳኒን የፈለገው አንድ ነገር ታግዘኛል ያለው ያው የቲናና የካሌብ የፍቺ ነገር ነው። ቲና አሁን ላይ በጭራሽ ካሌብን መፍታት አትፈልግም። እሱን ከፈታች ባዶ እጇን እንደምትቀር ታውቃለች። ከካሌብ ጋር ፍቺ ከፈጸመች ካሌብ እጁ ላይ ምንም የለውም። ያው የአስር ሺህ ብር ደመወዝተኛ ነው። እዛ ጋር ማድረግ የሚችለው ከአስር ሺህ ብር ላይ ግማሹን ያካፍላታል። ከዚህ በፊትም ሲላት እንደነበረው ማለት ነው። ያን ነገር ብቻ እንደምታገኝ ስለምታውቅ አሁን እዚ ጋር ካሌብን በጭራሽ መፍታት አትፈልግም። እዚህ ጋር ደግሞ አባዬ እያለው ያለው ዳኒን እንደምንም ብለ ይሄን ነገር አሳምናትና እሷ ካሌብን እንድትፈታው አድርግ እያለ ነው። ዳኔም ደግሞ ይሄን ነገር እንደማይሆነና እሷ እንደማትቀበለው ያውቃል። አሁን ላይ ምንም አይነት ሳንቲም እጇ ላይ ስላሌለ ዳኒ ደግሞ ሄደው ራሱ ካሌብን ፍቹ ብሎ ያን ነገር ቢናግራት እሷም አትቀበለውም። ግን ደግሞ ዳኒ ይሄንን ነገር ለአባዬ ቃል ገብቶለታል። እሺ እንደምንም ብዬ እስቲ እንዲሳካ አድርጋለሁ ብሎታል። ግን ደግሞ እንዴት አድርጎ ቲናን እንደሚያሳምን ባናውቅ ማለት ነው። ቲና ደግሞ አሁን ላይ ባለፈው አባዬን ያገተው አጋቹ ሰውዬ፣ እሷ የቀጠረችው ሰውዬ አሁን ላይ እሷን በጣም እያስጨነቃት ነው። ያኔም ሲላት ነበር አባዬን ገድየዋለሁ፣ ስለዚህ እሱ ሞቷል፣ አስክሬኑን ከፈለግሽ ብር አምጪ ብሏት ነበርና፣ ያኔ ራሱ እሷ እንዳስመለጠች ነው እሱ እየጠረጠረ ያለው ማለት ነው። ያኔም ዙቶባት ነበር፣ እመለስልሻለሁ፣ እሰራልሻለሁ ብሎ ቲና ላይ ዙቶ ነበርና፣ አሁን ደግሞ በቃሉ መሰረት ለቲና ተመልሶ በጣም እያስጨነቃት ነው ማለት ነው። ባንቺ ምክንያት ነው ስራ የተበላሸው፣ ባንቺ ምክንያት ነው እኔ አደጋ ውስጥ የገባሁት፣ ስለዚህ አሁን ላይ እንደ ካሳ የሆነኝ ዘንድ አንድ ሚሊዮን ብር አምጪ ብሎ እየጠየቃት ነው። ዲና ደግሞ አሁን ላይ አንድ ሚሊዮን ብር ኬትም ልታመጣ አትችልም። ከካሌብም ይሁን ከሌላ ቦታ ኬትም ልታመጣ ስለማትችል አሁን ላይ እሷ እንደውም ያቀረበችለት ሀሳብ ለአጋቹ ሰውዬ ለምን ካሌብን አግተን አባዬን ብር እንቀበለውም ብላለች። እዛ ጋር አሁን ካሌብን ታግቷለች። አባዬን ደግሞ ደውላ ልጅን ከፈለግ ይሄን ያህል ብር አምጣ ብላ በሰው አስደውል ያንን አጋቹ ያለውን ሰውዬ ብርም እሷም የምትፈልገውን ያህል ብር ትጨምርበትና በዛ መንገድ ብሩን እናገኛለን ብላ ለአጋቹ ሰውዬ ብትነግረውም አጋቹ ሰውዬ ነገር እንደማይሆን ቀልዶበታል። በተለይ ደግሞ ትሁትን ስትጨምርበት ትሁት ያው የቤት ሰራተኛ ነች ወይ እሷን ወይ ካሌብን ስትል ነበር እሱ የሳቀባት ማለት ነው። እዛ ጋ ያው እሱ የሚያውቀው የአባይንና የትሁትን ቅርበት ሳይሆን የቤት ሰራተኛ ነች የሚለውን ነገር ስትነግረው ነው። እንዴት ብሎ የቤት ሰራተኛ ሲታገት ብር ይሰጠናል የሚለው ነገር ትንሽ ፈገግ አስብሎት ነበር። ግን ደግሞ ቢሆንም የካሌብ ነገር ራሱ እንደማይሳካ ነግሯታል።